ያይ ቁጥር 21 ከሚከተሉት መካከል የሰው ስርዓተ ቆዳ መዋቅር የሆነው የቱ ነው? ኤ ጉበት፣ ቢ ጣፊያ፣ ሲ የዘይት ጢ፣ ዲ ትንከርት። መልሱ የዘይት ጢ ነው። ሌሎቹ ጉበት፣ ጣፊያ እነዚህ ሁለቱ የስርዓተ ልመት ናቸው። እነዚህ ሁለቱም ኤንዛይሞች ለስርዓተ ልመት የሚያገለግሉ ኬሚካሎችን የሚያመርቱ ናቸው። ትንከርት ወይም ደግሞ አልቪዮላይ የምንለው አልቪዮላይ ይሄ በስርዓተ ትንፈሳ ሂደት ውስጥ የመጨረሻው የስርዓተ ትንፈሳ መዋቅር ነው። የጋዝ ኤክስቼንጅ ወይም የጋዝ ልውውጥ፣ የኦክሲጅን እና የካርቦን ዳክሳይድ ልውውጥ የሚከናወንበት የስርዓተ ትንፈሳ መዋቅር ነው እንጂ የስርዓተ ቆዳ መዋቅር አይደለም። ግን የዘይቲጢ የምንለው ሴባሽየስ ግላንድ የሚገኘው በቆዳ ውስጥ ነው። ቆዳ ወዛማ እንዲሆን አብረቅራቅያ እንዲሆን የሚያደርግ ነው ዘይት የምንለው እንግዲህ። ሃያ ሁለተኛው ከሚከተሉት መካከል የሰው ስርዓተ አጽም ተግባር የሆነው የቱ ነው? የስከልታር ሲስተም ፋንክሽኑ፣ ኤ የሰውነታችን መጠነ ሙቀት መቆጣጠር፣ ቢ ኦክስጅን ለተለያዩ አካላት ማቅረብ፣ ሲ የልብ ምትን ማገዝ፣ ዲ የደም ሕዋሳትን ማምረት። ትክክለኛው መልስ ዲ ነው። እንግዲህ ሌሎቹ ስንመለከታቸው የሰውነታችን መጠነ ሙቀት መቆጣጠር ይሄ የስርዓተ ቆዳ ተግባር ነው። ኦክሲጅንን የተለያዩ አካላት ማቅረብ የስራተ ደም ዝውውር። የልብ ምትን ማገዝ የልብ ምትን ማገዝ ይሄ የስራተ ጡንቻ ነው። ምክንያቱም የልብ ጡንቻ አለ ልብ ውስጥ። ስለዚህ በዛ የልብ ጡንቻ መኮማተር እና መፍታታት ምክንያት ነው የልብ ምትን ሊከናወን የሚችለው። የመጨረሻው ግን የደም ሕዋሳትን ማምረት ወይም ብለር ሴሎችን ማምረት የስርዓተ አጽም ተግባር ነው። ወይም መቅኔ የምንለው ጥንት መቅኔ የምንለው ወይም ቦን ማሮ የምንለው አለ ደመዋሳትን የሚያምረት ማለትም ቀየ ደመዋስ ሬድ ብለድ ሴል ዋይት ብለድ ሴል እና ፕላትሌትስ የምንላቸው ወይም ይሄ እንክብቢት ይህ ደግሞ ነጭ ደግሞ ሀስ ቀይ ደግሞ ሀስ የምንላቸው እነዚህ የሚመረቱት በስርዓተ አጽም ውስጥ ነው ማለት ነው። ስለዚህ የሚያስ ይሆናል። ሶስተኛ የሰው ስራ የጥርስ አይነቶች መካከል ስለታም ጫፍ ያለው ስለታም ጫፍ ያለው ምግብን ለመቁረጥ እና ለመብሳት የሚያገለግለው የትኛው ነው? ይ ቀዳሚ መንጋጋ፣ የፊት ጥርስ፣ ሲ ክራንቻ፣ ዲ ድረ መንጋጋ። መልሱ ክራንቻ ነው፣ ካናይን ነው። እዚህ ይሄ በጣም ስለት ያለው በተለይ እንደነውሻ ውሻ ብሎም ደግሞ በአጠቃላይ ካኔን ፋሚሊ ብለን የምንጠራቸው አንበሳ፣ ነብር ጨምሮ በተለይ በጣም ስለታ የሚሆንና የታዳኛቸውን አካል ለመብሳት፣ ለመቁረጥ የሚጠቀሙበትም የሰው ልጅ ላይም የክራንቻ ወይም የካኔን ጥርስ በጣም ስለታ የሚሆንና ነገሮችን ለመብሳት፣ ለመቁረጥ የሚያገለግል ነው። አራተኛ ከሚከተሉ መካከል የሰው ስርዓት ትንፈሳ መዋቅር የሆነው የቱን ነው የሚለን፣ ኤ ሀብለ ድምፅ፣ ቢ ጉሮሮ፣ ሲ ቋተ ሰገራ፣ ዲ ጣፍያ ነው። ከነዚህ መካከል የስርዓት ንፈሳ መዋቅር የሆነው ሀብለ ድምፅ ነው። እኔ ጉሮሮ፣ ቋተ ሰገራ፣ ጣፍያ እና ሶስቱም የዳጀቲቭ ሲስተም የስርዓተ ልመት መዋቅሮች ናቸው። ሀያ አምስተኛ ከሚከተሉት የስርዓት አካላት መካከል ንጹህ አየር ሳምባ አካባቢ እንዲደርስ የሚያደርግና ኦክሲጅን ለተለያዩ አካላት የሚያቀርብ የቱ ነው ይለናል። ንጹህ አየር ወደ ሳምባ እንዲደርስ የሚያደርገውና ኦክሲጅን ለተለያዩ አካላት የሚያቀርበው ስርዓተ ትንፈሳ ነው ነው ከስርዓተ ትንፈሳ የተገኘውን ደግሞ ንጹህ ኦክሲጅን ወደ ተለያዩ አካላቶች በደም ዝውውር አማካኝነት የሚደረስ ነው፣ ወደ ደም ገብቶ ማለት ነው። ሀያ ስድስተኛ የሰው ስርዓተ ደም ዝውውር መዋቅሮችን የያዘው የቱ ነው? የደም ዝውውር መዋቅሮችን የያዘው ኤ ልብ፣ ጉበት፣ የደም ቧንቧዎች፣ ቢ ልብ፣ ደም፣ የደም ቧንቧዎች፣ ሲ ልብ፣ ደም፣ የሽንት ቧንቧዎች፣ ዲ ልብ፣ ኩላሊት፣ የደም ቧንቧዎች። መልሱ ቢ ነው። ልብ፣ ደም እና የደም ቧንቧዎች፣ እነዚህ ሶስቱ የስርዓተ ደም ዝውውር መዋቅሮች ናቸው። ለምሳሌ የኤ ላይ ግን የማይሆንበት ምክንያት ልብ ይሆናል። ጉበት ግን አይሆንም፣ ምክንያቱም የስርዓተ ልመት የዳይጀስቲቭ ሲስተም መዋቅር ነው። የደም ቧንቧዎች ይሆናል። ስለዚህ አንዱ ስለሚያፈርስ አይሆንብን አይሆንም። ሲ ላይ ልብ ይሆናል፣ ደም ይሆናል፣ የሽንት ቧንቧዎች ግን አይሆንም። ሁለት ቢሆኑም አንድ ስለማይሆን ልክ አይሆንም። ዲ ላይ ልብ ኩላሊት፣ ልብ ይሆናል፣ ኩላሊት አይሆንም፣ የደም ቧንቧዎች ይሆናል። አንዱ ብቻ ስለሚያፈርስብን ሌሎቹ አይሆኑም ማለት ነው። ሶስቱም ግን ትክክል የሆኑበት ይሆናል ማለት ነው። ሀያ ሰባተኛ የሰውነት መቁሰል ሲያጋጥም ደም እንዲረጋ የሚያደርግ የቱ ነው? ኤ ቀይ የደም ዋሳት፣ ቢ ነጭ የደም ዋስ፣ ሲ የደም ውሃ፣ ዲ እንክብሊት። መልሱ መልሱን ክብሊት ወይም ፕላትሌት የምንለው ነው። ለምሳሌ በአካላችን ላይ አንድ ቁስል ወይም ደም መፍሰስ የሚያጋጥም ከሆነ ወዲያው ቶሎ ብለው የእንክብሊቶች ወደዚህ አካባቢ ሩጦ ይመጣሉ ከዛን ያንን አካል በመሸፈን ደም ከፍተኛ ሁኔታ እንዳይፈስና ደም እንዲረጋ ከዚያ በኋላ ወደ ቁስልነት ተቀይሮ የደም መፍሰስ እንዲቀር ደግሞ ደም እንዲረጋ የሚያደርጉት እንክብሊቶች ናቸው። እነዚህ በሰውነት የበሽታ መከላከል ሂደት ላይም ትልቅ ሚና የሚጫወቱ ናቸው። ሀያ ስምንተኛ ከሚከተሉት መካከል የወንድ ስርዓተ መራቢያ መዋቅር የሆነው የቱ ነው የሚለን በወቀለጥ በወየን ቁልጢ ማህፀን አንገተ ማህፀን ነው የሚለን ይመልሱ የወንድ ነው የሚጠይቀን። ቦዮ ቆለጥ የምንለው ነው፣ እዚህ ቫስ ዲፈረንስ ይሄ ቦዮ ቆለጥ በቆለጥ የተመረተውን የወንድ በባላዘር የሚያጓጉዝ ቱቦ ነው። ይሄ በወንድ ነው የሚገኘው። ሌሎቹም ብናያቸው ግን ቦዮ ቆለጥ፣ ቦዮን፣ ቁልቲ፣ ፋሎፒያንቲ፣ ማህፀን ቡንድ ወይም ዊንተረስ የምንለው አንገተ ማህጸን፣ ሰርቪክስ እነዚህ ሶስቱ በሴት ላይ የሚገኙ ናቸው። ሀያዘጠነኛ በጎርምስና ጊዜ ሊታዩ የሚችሉ የባህሪ ለውጦች መካከል በሴቶች ላይ የሚታዩ የመሰረታዊ እዚህ ጋር አስተውሉ። ሴቶች ላይ የመሰረታዊ ፆታ ባህሪ የሆነ የቱ ነው? ኤ የድምፅ መጎነን፣ ቢ የደረት እና የተከሸ መስፋት፣ ሲ የዳሌ መስፋት፣ ዲ የጡንቻዎች ማደግ ይላል መርሱ ሲ ነው። እነዚህ ሶስቱም ኤም ቢም እና ዲም በወንዶች ላይ የሚታዩ የመሰረታዊ መፍሬ ጽታዎች ናቸው። በሴት ላይ የሆነው ግን ሲ ላይ ብቻ ይሄዳል። የመስፋት ማለት ነው። ሰላሳኛ ከሚከተሉት መካከል የመራቢያ በሽታዎች መካከል ሄሞፊለስ ዱሲሪያ በምን በሚባለው የባክቴሪያ ዝርያ የሚመጣ በሽታ የትኛው ነው ይላል። ኤ ከርክር፣ ቢ ጨብጥ፣ ሲ ኤ ከርክር፣ ቢ ጨብጥ፣ ሲ ክላሚዲያ ይላል። መልሱ ጨብጥ ነው። በዚህኛው ባክቴሪያ የሚመጣው ሰላሳ አንደኛው ከሚከተሉት መዋቅሮች መካከል ትክክለኛ ፅንሰት የሚካሄድበት ቦታ የቱ ነው የሚላል ሴቶች የመራቢያ መካላት ፅንሰት የሚከናወነው በየትኛው ነው የሚለን እንቁልጢ፣ ቢ ማህጸን፣ ሲ በእንቁልጢ፣ ዲ ከለቤዛ በዚህ ፅንሰት የሚከናወንበት ፋሎፒያን ቲዩብ ወይም ደግሞ ቦያን ቁልጥ የምንለው ነው። ቁልጥ ላይ ይመረታል። ከተመረተ በኋላ የተመረተው እንቁላል ወደ ቦየን ቁልጥ ሄድና ቦየን ቁልጥ ላይ የወንድ ነባላዘ ወይም ስፐርም ሴል ሲያገኝ ፈርቲላይዜሽን ወይም ጽንሰት ይከናወናል ማለት ነው። እዲ ማህፀን ጽንሱ የሚያድግበት ነው። ከረቤዛ ወይም ባጃኒና የምንለው ደግሞ ጽንሱ በሁለት ሰዓት የሚወጣበት ተለጣጭ ጡንቻማ የሆነ መዋቅር ነው። ሰላሳ ሁለተኛ የምግብ መረብ ከምግብ ሰንሰለት የሚለየው በምንድን ነው ይላል። የምግብ መረብ ውስብስብ የምግብ ተዛምዶ አይነት ነው። ቢ የምግብ ተዛምዶ አይነት ነው። ሲ በተጨባጭ በምድር ላይ የማይገኝ የምግብ ተዛምዶ አይነት ነው። ዲ አንድ እዛ አካል አንድ አይነት ብቻ የሚመገብበት ሂደት ነው ይለናል። የምግብ መረብ መልሱ ውስብስብ የሆነ የምግብ ተዛምዶ ነው ይላል። የአንድ እዛ አካል አንድ አይነት ብቻ ምግብ ነው ይሄ በፍጹም ልክ አይደለም። ምክንያቱም በፉል ዌብ ላይ ብዙ ውስብስብ የሆነና አንድ ዛ አካል ከአንድ በላይ የሆነ የምግብ ምንጮች ወይም አንድ ዛ አካል በብዙ ዛ አካላት የሚበላበት ሂደት ነው። ለዚህ ይህ አይሆንም። ሲ ላይ በተጨባጭ በምድር ላይ የማይገኝ ነው ይሄ፣ ውስጡ ይገኛል። ቀላል የሚለው ተዛምደ ነው፣ ቀላል አይደለም፣ ውስብስብ ነው። ለዚህ መልሱ ኤ ነው የሚሆነው ሰላሳ ሶስተኛ በስርዓተ ምህዳር ውስጥ የንጥረ ምግቦች ውደት ድርሻ የሚገልጸው የቱ ነው? ይህም የንጥረ ምግብ ውደት በስርዓተ ምህዳር ውስጥ ጉልበት በአንዱ አቅጣጫ ብቻ እንዲኮድ ያደርጋል። ቢ ጉልበት በስርዓት ትንፈሳ ሂደት እንዲቀንስ ያደርጋል። ሲ ጉልበት ወደሚቀጥለው የምግብ ደረጃ ሲሄድ እንዲጨምር ያደርጋል። ዲ የዚያ አካላት ህይወት እንዲቀጥል ያደርጋል ነው የሚለው። መልሱ ዲ ነው። ስለዚህ ንጥረ ምግብ ውደት መከናወኑ በህይወት ባላቸው እና በአካባቢ ላይ ወይም በአካባቢ ደንቢያዎች ላይ መከናወኑ ጥቅሙ የዛ አካላት ህይወት እንዲቀጥል ማድረግ ነው። እንግዲህ ጉልበት በአንድ አቅጣጫ እንዲጓዝ፣ ይሄ ከዚ ጋር የሚያገናኘው ነገር የለም። ጉልበት በሰራት ንፈሳ ውስጥ እንዲቀንስ ያደርጋል ይላል። እውነት ነው፣ እንዲቀንስ ይቀንሳል። ነገር ግን የንጥረ ምግብ ዑደት አይደለም እንዲቀንስ የሚያደርገው፣ በራሱ የጉልበት ሂደት ነው በዛ አካላት ውስጥ እንዲቀንስ የሚያደርገው። ጉልበት ወደሚቀጥለው ደረጃ እንዲጨመር ያደርጋል ይሄ ሲጨምር ጉልበት ይቀንሳል እንጂ እየጨመረ አይሄድም። ስለዚህ ለካ ይሆን መልሶ የዚያ አካላት ህይወት እንዲቀጥል ያደርጋል ነው። የአፈር አይነቶች መካከል ውሃን በውስጡ በማሳለፍ ዝቅተኛ የሆነው የቱ ነው የሚለው፣ ሸክላማ አፈር፣ ሸዋማ አፈር፣ ለም አፈር፣ ግራቪል አፈር ይለናል። ዝቅተኛ ያለው ሸክላማ አፈር ነው። ምክንያቱም የሸክላማ አፈር ቅንጣቶች በጣም እርስ በርስ የተያያዙ ስለሆኑ ውሃን በከፍተኛ ሁኔታ ይይዛሉ ወይም ደግሞ ውሃን በቀላሉ ምን አይሉም አያሳልፉም፣ ማለት ነው። ዝቅተኛ የሆነ ውሃ የማሳልፍ አቅም አላቸው። 35ተኛ ከሚከተሉ መካከል የአፈር እንክብካቤ ዘዴ የሆነ የቱ ነው? በአንድ ማሳ ላይ በተደጋጋሚ ተመሳሳይ እህል መዝራት ይሄ አይሆንም። ምክንያቱም ተመሳሳይ እህል የምንዘራ ከሆነ የአፈር ለምነቱ በጣም እየቀነሰ ነው የሚሄደው። ከነገና ደግሞ ለተለያዩ ለሶስቱ አስቄዎች እህል ለሚያጠቁ ለኢንሴክቶች ተጋላጭ ነው የሚሆነው። ስለዚህ አይሆንም። ቢ የእህል ገለባ መሬት ላይ እንዳይቀር ማድረግና ማቃጠል ይሄ አይሆንም። ሲ በነፋስ መምጫ አቅጣጫ ላይ ዛፎችን መቁረጥ ይሄ እንዲያውም ያባብሰዋል። ዛፎችን መትከል ያለብን በነፋስ አቅጣጫ ላይ እንጂ መቁረጥ የለብንም። ዲ ከፍት ያላቸው ቦታዎችን ወደ ጎን ማረስ። ስለዚህ ለምሳሌ እንደዚህ ተራራማ ነገር ከሆኑ ወደ ጎን የምናርስ ከሆነ የአፈር መሸርሸር መጠኑ የሚቀንስ ነው የሚሆነው። ማለት የአፈር እንክብካቤ ዘዴ ድህ ይሆናል። ሰላሳ ስድስተኛ ከሚከተሉት መካከል በህዋስ ውስጥ በሚካሄዱ ኬሚካላዊ ፀግብሮቶች ውስጥ በመሳተፍ የህዋስ ይዘቶችን ለመገንባትም ሆነ ለማፍረስ የሚጠቅምት ነው። ኤ ማዕድናት፣ ቢ ውሃ፣ ሲ ደም፣ ዲ ቫይታሚን። መልሱ ውሃ ነው። የተለያዩ ኬሚካላዊ ፀግብሮቶች እንዲከናወኑ የሚያደርገው ለምሳሌ ካርበን ዳይኦክሳይድ ሲደመር ውሃ ሲ6 ኤች12 ኦ6 ፕላስ ኦክስጅን። ይሄን ሁላችሁም ታውቁታላችሁ፣ የብርሃና ተጻምሮ ይባላል። ይሄ በምን ውስጥ ነው የሚከናወነው? በአረንጓዴ ቀፍ ወይም ደግሞ ክሎሮፕላስት ውስጥ ነው የሚከናወነው። ይሄ እዚህ ህዋት ውስጥ እንዲከናወን ውሃ የግድ ያስፈልጋል ማለት ነው። ሰላሳ ሰባተኛ የኦዞን ኦስሪ የኦዞን ንጣፍ ላይ እንዲሳሳ ከፍተኛ ኃይል ያለውና ጎጂ የሆነውን የፀሐይ ብርሃን ጨረር ወደ መሬት ማሳለፍ በየትኛው ብክለት የሚመጣ ጫና ነው ይላል? ኤ የውሃ ብክለት፣ ቢ የአፈር ብክለት፣ ሲ የአየር ብክለት፣ ዲ የምግብ ብክለት። መልሶ የአየር ብክለት ነው። ስለዚህ እነዚህ ግሪን ሃውስ ጋዞች ወደ አየር በሚለቀቁበት ሰዓት የኦዞን ንጣፍ እንዲሳሳ ወይም ደግሞ በካይ ጋዞች ወደ የኦዞን ንጣፍ እንዲሳሳ በማድረጉ ምክንያት ከፍተኛ የሆነ ጎጂ የሆነ የፀሐይ ብርሃን ወደ ምድር እንዲለቀቅ ያደርጋል ማለት ነው። ስለ ስምንተኛ ከሚከተሉት ስለ ዓለም ሙቀት እንዲ መጨመር ምክንያት የሆነ የቱ ነው? ኤ አረንጓዴ ቴክኖሎጂ ብዛት መትከል። ይሄ እንደውም የአየር ሙቀት እንዲቀንስ ነው የሚያደርገው። ቢ የዝናብ መጠን መጨመር እና የአፈር መሸርሸር መስፋፋት። ይህ አይሆንም። የአፈር መሸርሸር መስፋፋት ይሆናል፣ ነገር ግን የዝናብ መጠን መጨመር ሳይሆን መቀነስ ያለበት። ስለዚህ አንዱ ስለማይሆን መልስ አይሆንም። የዚህ ቁጥር መጨመርና የከተማ መስፋፋት ይሄ የዓለም መጨመር ሙቀት ምክንያት ነው የሚሆነው ሲ ነው ማለት ነው። ዲ ላይ የፀሐይ ብርሃን በግሪንሃውሶች ጋዝ መመጠትና ወደ መሬት መመለስ ይሄ ሲ ምክንያት ይሆናል። ግን ትክክለኛው መልስ የሚሆነው ግን ዲ ነው። ከዓለም ሙቀት ጋር በተያያዘ የግሪንሃውሶች መመጠትና ወደ መሬት መመለስ ነው የፀሐይ ብርሃን። ስለዚህ ለምሳሌ እዚህ ጋር እንግዲህ ከተለያዩ ቦታዎች እንደነ ካርበን ዳይኦክሳይድ፣ ሲኤፍሲ፣ የበየፍሎሪን ጋዞች ክሎሮፍሎሮ ካርበን፣ ለናይትሮጂን ኦክሳይድ፣ ከሰልፈር ዳይኦክሳይድ እነዚህ ጋዞች ግሪንሃውስ ጋዞች ይባላሉ። ወደ ላይ ወደ ከባቢ አየር ሲለቀቁ ይሄንን ልክ እንደ ጣሪያ ሆነው፣ ስለዚህ የፀሐይ ብርሃን ወደዚህ ከመጣ በኋላ እዚህ ጋር ምድራችን አለች። ወደዚህ የመጣው ብርሃን አልፎ እንዳሄድ ያደርጋል እነዚህ ወደ ላይ ሄደው ካርበን ዳክሳይዱ ንኦቱ ሌሎችም ሲኤፍሲ ጋዞች ሌላው ላይ እንደ ጣሪያ ሆነው ይህንን የሚመለሰውን ሙቀት እንዳያልፍ ያደርጉታል ስለዚህ መልሶ ተመልሶ ወደ መሬት የመጣሉ ማለት ስለዚህ ከፍተኛ የሆነ ሙቀት እንዲፈጠር ይሆናል ማለት ነው ስለዚህ መልሱ ዲ ይሆናል ማለት ነው ይሄ ልክ ነው የህዝብ ቁጥር መጨመርን የከተማ መስፋፋት ካርበን ዳክሳይድ ሌሎችን ጋዞች እንዲፈጠሩ የዛፍ መጨፍጨፍ የተለያዩ ነገሮች እንዲከሰቱ ይሄ እንጨመር ያደርጋል። ግን በቀጥታ ስለ ዓለም ሙቀት መጨመር ምክንያት የሚሆነው ግን የፀሐይ ብርሃን ምን ማለት ነው? ምክንያት የሆነው ግን ግሪንሃውስ ጋዞች መመጠጥ እና ወደ መሬት መመለስ የሚለውን የፀሐይ ብርሃን የመጽሐይ ግንበት በዚህ አንጻር መረዳት ይኖርብናል። አርባኛው በትላልቅ ዛፎች የተሞላ ባዮሎጂካል ዘውግ እና በብዙ የሚቆጠሩ ዝርያዎችን የያዘ ቤቱ ነው። ኤ. ፈጂዎች፣ ቢ. እንስሳት፣ ሲ. ደን፣ ዲ. የህይወት ሚዛን ይላል። ስለዚህ ብዙ ዘውጎችን የያዘ ብዙ የሚቆጠሩ ደን ነው ማለት ነው። ስለዚህ ደን ብዙ ባዮሎጂካላይ ዘውግ እና በብዙ የሚቆጠሩ ህይወት ያላቸው ነገሮችን በውስጡ ይዟል ማለት ነው።